ከዚህ ወደዚህ። ሀይ ጋይስ እንደምን ናችሁ? ደህና ናችሁ ወይና ያለው እግዚአብሔር ይመስገን። ይህንን የቆስጣ ሳንቡሳ እንዴት እንደሰራሁት ሙሉ ቪዲዮ ላይ አለላችሁ። እስከ መጨረሻው እዩትና ኮመንት፣ አስተያየት፣ ሰብስክራይብ አድርጉ። እወዳችኋለሁ። ት እንዴት እንደሚያምር ማለት ነው። አብረን እናያለን እንዴት እንደሚሰራ እንግዲህ ውድና የተከበራቸው ቤተሰቦቼ ይህን ሳምቡሳ የቆስጣ ሳምቡሳ ነው ወይስ የስጋ ነው? በስማም እንደዚህም ይሰራል እንዴ በቆስጣ እንደዚህም በቅጠል ይሰራል እንዴ ሳምቡሳ እንደዚህም በጎመን ይሰራል እንዴ ልትሉኝ ትችላላችሁ፣ ማለት ነው። አሁን ጊዜ ስታዩት ቆስጣው እያጠብኩት ነው። በደንብ አድርጌ አጥቤዋለሁ ቨኒገር ጨው ጨምሬ ነው ያጠብኩት ማለት ነው። እንግዲህ ግድ ነው ማጠብ፣ የሚያስፈልገውን ነገርም ቆርጦ ማስወገድ ግድ ነው። ከእናንተ ከሴቶች የሚጠበቅ ነገር ነው። ለእናንተ ምክር አያስፈልጋችሁም፣ ቅመሞች እየእናንተ ታውቃላችሁ። ሴቶች በነገራችን ላይ ጥበበኞች፣ በጣም ጥበበኛ ናት ሴት ልጅ ትባላለችም። እናንተምና እንደምታዩት እንግዲህ እንደምታየት እንግዲህ ሁለተኛ ሶስተኛ ነው እያጠብኩት ያለሁት ማለት ነው እስከ ሶስተኛ እስከ አራተኛ እንደ እንትኑ ማጠብ ትችላላችሁ ባክቴሪያው እንዲርቅ ደግሞ ባክቴሪያ ለማስወገድ ቬኒገር እና ቬኒገር በነገራችን ላይ ምንድን ነው የሚባለው ቬኒገር በአማርኛ ማለት ነው በሀገራችን ምንድን ነው የሚባለው ቬኒገር በእንግሊዝኛ ነው በአረብኛ ደግሞ ሀል ይባላል አሁን ደግሞ ከሱ የግድ ሊጥ ወይም ደግሞ ቡኮ ስለሚያስፈልገን ይህንን ዱቄት አዘጋጅቻለሁ። ይሄ ደግሞ ይስት ወይም ደግሞ እርሾ ነው። ከስኳር ካር አድርጌ በለብ ባለ በውሃ አድርጌ ከድኛ ያስቀመጥኩት አሁን ከፍ ብሎልኛል ማለት ነው። ስኳርና ጨው ጨምራለሁ። ትንሽ ነው ነው ስኳር የሚጨምረው ትንሽዬ ነው ለጣም ዝም ብዬ ማለት ነው። ምክንያቱ የሳምቡሳ ነው፣ ጣፋጭ ነገር ኬክ ምናምን ስላልሆነ ትንሽ ነው የማደርግበት። እናንተ መጨመር ትችላላችሁ ብኮን እንዲጨም እንዲጣፍጥላችሁ ከፈለጋችሁ እንግዲህ ቡኮ ሊጥ ምን እንደሚባል ሌላ ሊጥ እና ብኮ አይደኑ ምን እንደሚባል በደንብ አርጌ ቀላቀለዋለ ማለት ነው። እና ጨው እንዲሁም ስኳሩ ማለት ነው። አሁን እንግዲህ ዘይ ተጨምራለሁ ሳንፍላወር ኦይል ሶስት ማንኪያ ጨምር ያለው እናንተ በብርጭቆ መጨመር ትችላላችሁ፣ አለመጨመርም ትችላላችሁ። አሁን ቅድሞ ያሳየኋችሁ እሸው ነው የጨመርኩት ማለት ነው ብዙ ጊዜ እኔ እርሾ ዱቄት ላይ ከጨመርኩት ስለማይሆንልኝ ማለት ብዙ ጊዜ አይነሳም አያነሳም ከእሱ ጋር ሲቀላቀል ማለት ነው እና ለብቻ ነው የማደርገው እኔ እንዲነሳልኝ በደንብ ቶሎ እንዲቦካ ለብቻው እንደዚህ አድርጋችሁ ስታቦኩበት በጣም ነው ደስ የሚለው ማለት ነው እና ቶሎ ይነፋል ለማለት ነው እንግዲህ እንደዚህ አድርጌ ሽት አደርገዋለው አሁን ውሃ ጨምርበትና በደንብ መቦካት አለበት እንግዲህ ግድግድ ነው የሊጥ ነገር ስንዴ ዱቄት ነው። በፍርነ ዱቄት መጠቀም ትችላላችሁ። በሌላ አይነት ዱቄት አላቅም ሌላ አይነት ዱቄት ይኖር አይኖር መቼስ በአላቅም በምን እንደምጠቀሙ ሌላ በዚህ መልኩ እንደዚህ አድርጌ እሽት አድርጓለሁ ማለት ነው። እዚህ ላይ ያወረድኩት እንግዲህ በደንብ እንዲታሽ ነው ማለት ነው። ዱቄት እጄ ላይ አድርጌ የተጣበቀውን አነሳና በደንብ አድርጌ እንትንለዋለሁ ማለት ነው። ልክ እናቶቻችን ወፍጮ እንደሚፈጩት አድርጌ ግጭት አደርገዋለሁ። በደንብ አድርጌ አሸዋለሁ ማለት ነው። እንግዲህ ብዙ ብዙ ጊዜ የላፋንበት ነገር ነው ውጤቱ ለምናምረው። ስለዚህ መልፋት አለብኝ። ምግቤ እንዲጣፍጥ እንዲያምር መልፋት ግድ ነው ማለት ነው። እና በደንብ አድርገን መልፋት አለብን ብዬ እንደዚህ ሆኖ እስከማይጣበቅ ድረስ ለወስኩት፣ በደንብ አድርጌ አሸውት። አሁን እንግዲህ እዚህ ላይ እጨምረዋለሁ ከዛ በፌስታል በክብዝ ፌስታል ንጹህ ፌስታል ካላችሁ እንደዚህ ጥቅልል ታረጉትና ነፋስ በማይገባበት አድርጋችሁ ሞቅ ባለ ቦታ ላይ ሙቀት ከሆነ ጥሩ ነው። ሞቅ ባለ ቦታ ላይ ይቀመጣል ማለት ነው። አሁን ይህናው። እስኪ ቦካ ድረስ ቆስጣችን እንከትፋለን ማለት ነው። በድንደቅ ደቅቅ አድርጌ እከትፈዋለሁ ቆስጣውን በዚህ መልኩ። ምንም ይጣል ነገር የለውም ይሄኛው ወፍራሙ እንትኑ ያኛውም በደንብ አድርጌ እንደዚህ ከትፏለውኝ ማለት ነው። እንግዲህ እስከ መጨረሻው አብራሽ አሁን እንግዲህ ከፊፍ ጨርሸዋለው። ይሄኛው ከዛ ይሄኛው ደግሞ አለ። ይሄ እንትኑ ማለት ነው። ቅጠሉ ይሄኛው የእሱ ስሩ ነው። ይኛው ደግሞ ቅጠሉ ነው። ምን እንደሚባለ፣ አይ አስተካክሉኝ፣ ብቻ ምን እንደሚባል አላውቅም። እና በዚህ መልኩ ይህን ደግሞ ከትፏለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። ድቅቅ አድርጌ ሁሉንም ከትፌ እዛ ላይ ነው የሚጨምረው፣ አብሬ ነው የሚጨምረው ማለት ነው። ከዛ እሱ ላይ ምን እንደሚጨመር ደግሞ አብረን እስከ መጨረሻው ካያችሁ የሚጣፍጥ ምግብ፣ እኔን እያያችሁ ከሰራችሁ የሚጣፍጥ ምግብ ትሰራላችሁ ማለት ነው። እንደምታዩት ይህንን ጨምሬዋለሁ እሱ ላይ ከዛ አሁን ደግሞ ሽንኩርት ለሱ በደንብ ሽንኩርት ደህና ሽንኩርት ነው የሚያስፈልገው። ጥሩ በርከት ያለ ሽንኩርት ከትፈን እንጨምርበታለን ማለት ነው ከጨመርኩት ከጨረስኩት በኋላ እንግዲህ እዚህ ላይ ጨምረዋል ማለት ነው። ከጨመርኩት በኋላ ደግሞ አሁን ይሄ ስሜ ወይም ደግሞ አሁን ይሄ ምንድን ነው የሎሚ ጣዕም ያለው ይጣፍጣልም፣ ሎሚ ጣዕም ነው የሚሰጠው ማለት ነው። ይሄ ደግሞ የሮማን ጭማቂ ሮማን ፍሬ የምታውቀው ከሆነ የሮማን ጭማቂ ነው። ሎሚ ጣዕም ያለው ሮማን ፍሬ አለ፣ ጣፋጭ ደግሞ ሮማን ፍሬ አለ። የኛው ደግሞ የጣፋጩም የ ሌሞን ጣዕም ያለውም ተቀላቀለ ነው ማለት ነው። ከዛ እንግዲህ በምታዩት መልክ ጮጨ ጨምሬበታለው። ቅመማ ቅመም ያላችሁን ለስጋ የሚሆኑ ግብአቶች ሳይሆን ለዘይት የዘይት ምግብ የሚሆኑ ግብአቶች ትጨምራላችሁ። እዚህ ደግሞ የወይራ ዘይት ጨምርበታለው። ሳንፍላወር ኦይል መጨመር ትችላላችሁ። ያላችሁን አለመጨመርም ይቻላል። በነገራችን ለግዴታ አይደለም። ያው እንግዲህ እናንተ ዘይት የማይወድ ሰው ስላለ አለመጨመር ትችላላችሁ ማለት ነው። በሽንኩርት ፈንታ ደግሞ ቲማቲም መጨመር ትችላላችሁ። እንዲሁም ከሽንኩርት ጋር ደግሞ ቲማቲምን መጨመር ትችላላችሁ። እዚህ ጋር ደግሞ የደረቀ ናና ነው የጨመርኩበት። ናና አረንጓዴው ያልደረቀው ካላችሁ ጨምሩ። እዚህ ጋር ደግሞ የነጭ ሽንኩርትና የቀን ሽንኩርት የተፈጨ ቅመም አለ። እሱን ነው የጨመርኩበት። ይሄ ደግሞ እንደምታዩት ጭማቂ ይህ ሎሚ ጁስ ነው ማለት ነው የጨመርኩበት እንግዲህ ያቦኳ ነው ቅድም ያቦኳሁት እንደምታዩት በወቅቶ እንዴት እንደነፋ ዩት የት እንደነበረ አሁን የት እንደደረሰ ማለት ነው እንግዲህ ሙያ ተጠላላችሁ ምን ታደርጉታላችሁ ከላይ ነው እና ይን ይመስላል ማለት ነው እንደምታዩት በኩ አሁን ወደ ሳምቡሳ ስራችን ነው የምንገባ ማለት ነው ያግዳው እንግዲህ ሬዲ አርገውነዋል ተዘጋጅተዋል ሳምቡሳ ለመስራት አሁን ይህንን ይሄ ደግሞ እንግዲህ ምንድን ነው የሚባለው ማረፍ አለበት ሊጡ ማለት ነው። እንደዚህ ማረፍ አለበት ካለበለዚያ እየዳመጥኩት ይመለስብኛል ወደ ቦታው እየተመለሰ ያስቸግረኛል። ዳምጬ አስቀምጠዋለሁ ማለት ነው። አስቀምጠው እና ትንሽ አስር ደቂቃ አረፍ ካለ በኋላ ወደ ስራውን እመለሳለሁ ማለት ነው። አብራችሁ ይቆዩ እንግዲህ በምታዩት መልኩ እንደዚህ አድርጌ ክድና አድርጌ አንድ አስር ደቂቃ አረፍ እንዲል እንዲያርፍ አቆየዋለሁ ማለት ነው። እንደገና ስለሚነፋ እንደዚህ አድርጌ እንደምታዩት ኩፍ ብሎ ጠበቀኝ ማለት ነው። እና በዚህ መልኩ እዳምጠውና በደንብ አድርጌ በጣም ስስም ሳይሆን በጣም ወፍራም ሳይሆን አድርጌ ነው የዳመጥኩት ማለት ነው። እንደምታዩት በዚህ መልኩ ቅርፅ አውጥቼ ቆርጧለው ከቆረጥኩት በኋላ እንግዲህ ሙሉውን እንደዚህ አድርጌ ቅድም ያዘጋጀሁትን ሁሉ እየዳመጥኩኝ ቆርጧለሁ ማለት ነው። አሁን እንግዲህ በዚህ መልኩ እሱ ላይ ሁሉንም ላይ እንደዚህ አድርጌ ጨምረዋለሁ ማለት ነው። እንደምታዩት ጨምሬዋለው። የሚያክለውን እንዲዘጋ በደንብ ማለት ነው። አሁን እስከ መጨረሻው አብራሽ ቆይ። እንደምታዩት እንደዚህ ነው የምጨምረው። እንዴት እንደምዘጋው ደግሞ አሳያችኋለሁ ማለት ነው። በሬክታንግል ነው፣ ሬክታንግል ሳይሆን ምንድን ነው የሚባለው? የፒራሚድ ቅርጽ በሉት። እንደዛ ነዋ፣ የፒራሚድ ቅርጽ አለው ማለት ነው። ወይም ደግሞ ምንድን ነው የሚባለው? በማትስ ተምረን ነበረ ተምረን ነበረ ተምረን ነበረ። በመስኮት ሆነው እንጂ ትላለህ። አይ እንግዲህ፣ ሁሉንም እንደዚህ አድርጌ ጨርሰዋል ማለት ነው። በመሀል እየሳቃችሁ እሺ፣ እየሳቃችሁ ዘና እያላችሁ ፋፈሽ ነው። እኔ ቤት እንደፈለጋችሁ ዘና በሉበት። ቤት የክፍት ነው። ተጫወቱ፣ ብሉ፣ ጠጡ። እንዴነችና ምንድን ነው የሚባለው በቃ ፍላጎታችሁ ተከፈተ በሉኝ። በቃ የምግብ ፍላጎታችሁ ተከፈተ በሉኝ።

እንግዲህ ከጨረስኩኝ በኋላ ሄሰን አለ ዘይት ጨመርኩበት። ከዛ በብሩሽ አድርጌ ቀባሁት። ከዛ እንግዲህ የሰራሁትን እዚህ ላይ መጨመር ነው። በጣም ቀላል ነገር ነው ማለት ነው። ሊጡ እንዲያርፍ የምፈልገው እንደዚህ እረፍ እንዲልልኝ ነው። እንግዲህ አሁን ፎርን ውስጥ ወይም ደግሞ ጋዝ ውስጥ ወይም ደግሞ ኦማይ ጋድ እዚህ ውስጥ እንከተዋለን ማለት ነው። ቀስ ባለ እሳት አድርጌ ነው የከተትኩት። እንደምታዩት አልቆ በስሎ እናንተ ፊቱ ላይ ከላይ ዘይት መቀባት ትችላላችሁ ማለት ነው። እና እንግዲህ ይሄ ደግሞ የተረፈ ነው። ሌላም እሰራለሁ እስኪያልቅ ድረስ እሰራለሁ ማለት ነው። እንደሚታዩት ይህንን ነው የሚመስለው። እንዴት እንደሚያምር የሚያምር ማለት ነው። ትወደታላችሁ ብዬ ተስፋ አደርጋለው። ይህን የመሰለ እንግዲህ የሆቴል የሚመስል ምግብ ተሰርቷል። ሞክሩት። እስከ መጨረሻው እስከዚህ ድረስ ያያችሁ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ ኮመንት እየጻፋችሁ አበረታቱኝ። በጣም ነው የምወዳችሁ እጅግ አድርጌ ማለት ነው። እስከዚህ ድረስ ካያችሁ የእውነት በጣም ልዩ ክብር አለኝ ለእናንተ። አበረታቱኝ። ሰው ባለው ነው የሚሰራው፣ ሰው ባለው ነው የሚያቀርበው የያዘውን ነገር ቤታችሁ ያለ ውስጥ አዘጋጅታችሁ ማቅረብ